አመሰግናለሁ። በዛሬው እለት እንግዲህ የምንገኘው በማዕከላዊ ጎንደር ዞን በላይ አርማጭሆ ወረዳ ነው። የዚህ ጉብኝት ዓላማ ምንድን ነው? በዞኑ ብሎም በተለይ በላይ አርማጭሆ ወረዳ የሌማት ትሩፋት ስራዎች እንዴት እየተሰሩ እንደሆነና የአረንጓዴ አሻራ ስራ ቅድመ ዝግጅትን በተመለከተ ምን ደረጃ ላይ እንዳለ የወረዳውን እንቅስቃሴ ለማየት ነው የመጣ ነው። እነዚህ ሁለቱ ተግባራት እንደሚታወቀው በብሔራዊ ደረጃ ትልቅ ኢኒሺቲቭ ሆነው ተቀርጸው በክቡር ጠቅላይ ሚኒስትራችን አነሳሽነት በትልቅ ትኩረት ተሰጧቸው እየተሰሩ ያሉ በተለይም ካለፉት አምስት ዓመታት ወዲህ ልዩ ትኩረት ተሰጦት እየተሰራበት ያለና ትልቅ ለውጥ እየተመዘገበ ያለበት ሴክተር ነው። አሁንም ይሄ የበለጠ እንዲጠናከርና የግብርናውን ሴክተር ሁለገብ በሆነ መንገድ ለማዘመንም ሆነ ለማጠንከር እነዚህ ኢኒሽቲቭዎች ወሳኝ ተግባራት በመሆናቸው ያሉበትን የአፈጻጸም ደረጃ ለመመልከት ነው የመጣ ነው። እንግዲህ በጉብኝታችን እንደተመለከት ነው ይህ ወረዳ በጣም ተስፋ ሰጪ የሆነ እንቅስቃሴ እያደረገ ነው። በተለይ በአንድ ቀበሌ እንግዲህ ከሁለት መቶ በላይ የተሻሻሉ ዝርያዎች የወተት ላም ለማየት ሞከረናል። ይሄ በጣም በጣም ትልቅ ለውጥ ነው። ከዚህ በፊት በአንድ አርሶ አደር በሁለት አርሶ አደር በየቀበሌው ህደን በሞዴልነት የምናያቸው ተግባራት ተስፋፍተው በአንድ ቀበሌ ይህ ሁሉም አርሶ አደር ስራ ከሁለት እስከ ሀያ ድረስ የወተት ላሞች ያላቸው አርሶ አደሮችን በቀበሌው ለማየት ሞክረናል። ከዚያው ጎን ለጎን ተያይዞ የመኖ ልማት ስራንም በተመለከተ አርሶ አደራችን ዝርያ ማሻሻል ብቻ ሳይሆን የተሻለ ምርትና ውጤት እንዲሰጡ የመኖ ልማት አቀናጅተው እያለማ እና ዘላቂ በሆነ መንገድ ልማቱን እየመራ መሆኑን መመልከት ችለናል። ከዛ ቀጥለን የተመለከት ነው የፊዚካል አፈርና ውሃ ቀጠባ ስራን በተመለከተ እንዴት እየሰሩ እንደሆነ ለማየት ሞክረናል። በጣም ጥራቱን በጠበቀ መንገድ ተራሮችን በማልማት ጥብቅ በማድረግ ልቅ የሆነ ግጦሽ የለም እዚህ አርሶ አደሩን ዙረን እንዳየነው ሁሉም ሰው ከብቱን አስሮ ቤቱን መኖ እየቀለበ ያለው። ስለዚህ የምንሰራቸው የተፈጥሮ ሀብትና ጥበቃ ስራዎች ዘለቂታዊነታቸው የተረጋገጠና ጥራታቸውን ጠብቆ እየተሰሩ መሆናቸውን በመስክ ማረጋገጥ ችለናል። ይሄ በጣም ትልቅ ተስፋ ሰጪ ነው። ይሄ ፊዚካል አፈር ነው አቀባ ስራ በክረምት በተከላ በስነ ህይወታዊ ዘዴ ለማጠናከር ያላቸውን ቅድመ ዝግጅት ማይተነዋል። በጣም ያስደሰተን ነገር ባለፈው አመት የተሰራውንም እና በዚህ አመት የተሰራውን ለማነጻጸር ሞክረናል። ከዚህ አመት በፊት የተሰሩ ስራዎች በሙሉ በዛፍ ተሸፍነው ከልቅ ግጦሽ ተጠብቀው አትክልትና ፍራፍሬ እየለማባቸው ማንጎ ጌሾ አቮካዶ የመሳሰሉት የአትክልትና ፍራፍሬ ዝርያዎች እየለሙባቸው መሆኑን አይተናል አሁንም ወርደን ታች በዚህ በሰፈር እንደ ገብተን እንዳረጋገጥ ነው በክላስተር ይሄ ሰፈር የምታየው የፓፓያና የማንጎ ክላስተር ሆኗል በሁሉም አርሶ አደር ቤት የአትክልትና ፍራፍሬ ልማት እያየን ያለ ነው። አሁን ደግሞ የምንገኘው በችግኝ ጣቢያ ውስጥ ነው። ይሄ ችግኝ ጣቢያ ይሄን አካባቢ በቡና ታዋቂ ለማድረግ ሰፊ ስራ እየሰራ ነው። ለዞኑ ትልቅ የዘር ምንጭ ሆኖ እያገለገለ ያለ ችግኝ ጣቢያ ነው። እንደምታየው ቡና ችግኝ እያፈሉ ነው ያሉት። የማንጎ ሳዮን የሚወሰድበትና ለግራፍቲንግ የሚጠቀሙበት ችግኝ ጣቢያ ነው። ሌላው ይሄ ችግኝ ጣቢያ ጤንነቱ ተጠብቆ በአገር አቀፍ ደረጃ ችግር እየሆነ የመጣው ዋይት ስኬል የሚባለው የማንጎ በሽታ የሌለበትና ነፃ ሆኖ ይሄ የዘር ምንጭ ሆኖ የሚያገለግል ችግኝ ጣቢያ ሆኖ አግኝተነዋልና ለክልሉ ትልቅ ተስፋ የሚሰጥ አካባቢ መሆኑን ለማየት ችለናል። በጉብኝታችን ትልቅ ለውጥ ነው ያየነው። አርሶ አደሩ ህይወቱ እየተቀየረ ነው። ሁለት ላሞች ይዞ በወር ከ14000 ብር በላይ ከወተት ብቻ ገቢ እያገኘ ህይወቱን የሚመራ የተሻለ የቤት አያያዝ ከጤና ኤክስቴንሽን ፓኬጅ ጋር አቀናጅተው የተሻለ የቤት አያያዝ አርሶ አደሩ የአካባቢና የግል ንጽህናውን የሚጠብቅበት ምቹ ሁኔታ የተፈጠረበት አካባቢ የግብርናም ሆነ የጤና ኤክስቴንሽን ስራ ተቀናጅቶ ውጤታማ በሆነ መንገድ እየተሰራበት ያለ አካባቢ መሆኑን ማረጋገጥ ችለናል። ዛሬ በጣም ደስተኞች ነን። ከክልል የተውጣጡ የክልሉ ኃላፊዎች እና የዞን አስተዳደሩ የግብርና ሙያተኞች እና የዞን አስተዳደር ኃላፊዎች ሆነን ነው ከወረዳው የግብርናና የአስተዳደር አካላት ጋር ሆነን እየጎበኘን ያለነ። እውነት ለመናገር ይሄ ወረዳ ለክልሉ ትልቅ ትምህርት የሚወሰድበትና ወደ ሌሎች ወረዳዎች የበለጠ እንድናስፋፋ ትምህርት ያገኘንበት ወረዳ ነው ብሎ መውሰድ ይቻላል። በቀጣይ እንግዲህ ይሄ ቦታ ማስተማሪያ እንዲሆን እንፈልጋለን። እንደ ክልል እኔም ከተመለስኩ በኋላ የክልሉን የአትክልትና ፍራፍሬ ሙያተኞች የተፈጥሮ አትማትና ጥበቃ ሙያተኞች በጋራ ሆነን ቦታውን በደንብ አይተን ተሞክሮውን መቀመርና ለሌሎች ማስፋፋት ስራ እግረ መንገዱንም ደግሞ ያለባቸውን ችግር በእውቀትም፣ የክህሎት የፋይናንስ ችግሮችን ለይተናል። ኢንተርቬንሽን ኤሪያዎችን ጣልቃ ገብተን ማገዝ የሚገባንን አካባቢ ስለለየን ድጋፍ ማድረግ እንደሚገባን ይሰማኛል። ይህንን ቀጣይ ከባለሙያዎቹ ጋር ሆነን የተቀናጀና ቀጣይነት ያለው ድጋፍ በማድረግ የክልሉ የማስተማሪያ ማዕከል ለማድረግ መዘጋጀት እንደሚጠበቅ ብናምን የቤት ስራ ይዘን ነው እንግዲህ እየተመለስን ያለ ነው።